ኢትዮጵያ ሶስት ነገሮች ያስፈልጋታል። አንደኛ ሰላም፣ ሁለተኛ ልማት፣ ሶስተኛ የባህር በር። በቦሌም በባሌም ኢትዮጵያ የባህር በር ባለቤት ትሆናለች። ፊልድ ማርሻል ብርሃኑ ጁላ። ክቡር ጠቅላይ ሚኒስትርን በጣም አመሰግናለሁ። ዝሆን አይቼ አላውቅም ነበር። ዛሬ ኮይሻ መጥቼ ዝሆን በማየቴ ደስ ብሎኛል። የኢኖቬሽንና ቴክኖሎጂ ሚኒስቴር ሚኒስትር በለጠ ሞላ ጥቅምት 15 2018 ዓ ም በተከበረው 118ኛ የሰራዊት ቀን ፊልድ ማርሻል ብርሃኑ ጁላ ባደረጉት ንግግር ኢትዮጵያ ሦስት ነገሮች ያስፈልጋታል ብለዋል። የመጀመሪያው ሰላም፣ ሁለተኛው ልማት፣ ሦስተኛው የባሕር በር መሆናቸውን አሳውቀዋል። ሀገሪቷ የባህር በር ማጣቷን አሳፋሪ ሲል የገለጹት ፊልድ ማርሻሉ 30 ዓመት ተኝተናል፣ አሁን ግን ነቅተናል በማለት ተናግረዋል። ሙሉ ንግግራቸው እንዲህ ነበር። በቦሌም በባሌም ኢትዮጵያ የባህር በር ባለቤት ትሆናለች። ከ10 ዓመት በኋላ የኢትዮጵያ ሕዝብ ብዛት 200 ሚሊዮን ሊደርስ ይችላል። 200 ሚሊዮን ሕዝብ በ2 ሚሊዮን ሕዝብ መታፈን የለበትም። ሀገራችን የተፈጥሮ ሀብቷን እንዳትጠቀም በውስጣዊ ግጭት እንድታተኮርና ለዘመናት በድህነትና ኋላቀርነት እንድትቆይ የሚፈልጉ ታሪካዊ ጠላቶቻችን ሴራ በጀግናው ሰራዊታችን ጀግንነት በመላው ህዝባችን ድጋፍና በመሪዎቻችን በሳል አመራር ሰጭነት በመበጣጠሱ ወደ ሰላም፣ ልማት እየተሸጋገርን እንገኛለን። የተፈጥሮ ሀብታችንን ተጠቅመን እንዳንበለጽግ የሚሰሩ ታሪካዊ ጠላቶቻችንና የባዕዳን አቤት ባይ ኃይሎችን እኩይ ሴራ በማክሸፍ የልማት የሰላምና የመንሰራራት መንገዳችንን ጀምረናል። ላለፉት 30 ዓመታት ተኝተናል። አሁን ግን ላንተኛ እንደ ሀገር ነቅተናል። የሀገራችን የህልውና ጥያቄ የሆነውን የሰላም የልማትና የባህር በር ተጠቃሚነት እናሳካለን። ኢትዮጵያ የባህር በር እንድታጣ ያደረጉት ጠላቶች አሁንም ስራቸውን መቀጠላቸውንም ጠቁመዋል። በወጣትነታችን ተቀስቅሰን አምነን ትብብር አድርገን ሊሆን ይችላል ኢትዮጵያውያን የባህር በር የማሳጣት አጀንዳ ባለቤት ግን ታሪካዊ ጠላት ነው፣ አሁንም ቀጥሎውበታል ሲሉም ገልጸዋል። ፊልድ ማርሻሉ አክሎም በሚቀጥሉት 25 ዓመታት የኢትዮጵያ ህዝብ ቁጥር 200 ሚሊዮን እንደሚደርስ በመግለጽ የሀገሪቷ የባህር በር የማግኘት ጥቅሟ 2 ሚሊዮን በሚሆን ማህበረሰብ መዘጋት የለበትም ብለዋል። ኢትዮጵያ መዘጋት አይገባትም። ህዝባችን አሁን 130 ሚሊዮን ነው። በሚቀጥሉት 25 ዓመታት 200 ሚሊዮን ይሆናል። እንዴት በ2 ሚሊዮን ማህበረሰብ ጥቅም የሁለት መቶ ሚሊዮን ማህበረሰብ ጥቅም ይዘጋል? ፌር አይደለም፣ ዓለም አቀፍ ህግ አይደለም፣ ምክንያታዊ አይደለም፣ በጣም አሳፋሪ ነው ሲሉ ተደምጠዋል። ጠቅላይ ታማዦር ሹሙ ሁለት ሚሊዮን በማለት ስለገለጹት ማህበረሰብ ማብራሪያ ሳይሰጡ አልፈዋል። ከአንድ ወር በፊት የመከላከያ ሰራዊት የባህር በርን አስመልክተው ባወጣው መግለጫ ኢትዮጵያ የአሰብን ወደብ ማጣቷ የ30 ዓመት ሆኖ መቆየቱን ተናግረው ነበር። የቀይ ባህር እና የአሰብ ወደብ ጥያቄ ትክክል እንዳሉለ መቀላመድ ባንዳነት ነው ማለትም አይዘነጋም። ፊልድ ማርሻሉ በትላንትናው ንግግራቸው ኢትዮጵያ የባህር በር የማግኘት ጥያቄዋን እንደምትቀጥልበትም ጠቁመዋል። ኢትዮጵያ ሶስት ነገሮች ያስፈልጋታል። አንደኛ ሰላም፣ ሁለተኛ ልማት፣ ሶስተኛ የባህር በር። 30 ዓመት ተኝተናል። አሁን ነቅተናል። ጥያቄያችንን እንቀጥላለን ሰላምም ልማትም ባህር በርም እናሳካለን። የምድር፣ የአየር፣ የሳይበር፣ የባህር ኃይሎቻችንን ዝግጁነታችንን እያሳደግን እየዘመኑ በመሄድ የእድገት ጉዟችንን ለማደናቀፍ ከውጭና ከውስጥ የሚደረጉ ሙከራዎችን እንደሚያከሽፉና የሴራ መረባቸው እንደሚበጣጥሱት ለህዝባችን ማረጋገጥ እንፈልጋለን።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 ሰላምም ልማትም ባህር በርም እናሳካለን። በወጣትነታችን ተቀስቅሰን አምነን እኩልነት መስሎን ትብብር አድርገን ሊሆን ይችላል። ዋነኛው የአጀንዳ ባለቤት ኢትዮጵያን የባህር በር የማሳጣት አጀንዳ ባለቤት ግን ታሪካዊ ጠላት ነው። አሁንም ቀጥሎበታል። መከላከያ ሰራዊታችን እናጠናክራለን፣ ልማታችን እናፋጥናለን፣ ባህር በር እናገኛለን፣ በቦሌም ሆነ በባሌ። ወደ ሁለተኛ ወሬው ደግሞ እንሻገር። ክቡር ጠቅላይ ሚኒስትሩን በጣም አመሰግናለሁ ዝሆን አይቼ አላውቅም ነበር ዛሬ ኮይሻ መጥቼ ዝሆን በማየቴ ደስ ብሎኛል በማለት ተናገሩ ኢኖቬሽንና ቴክኖሎጂ ሚኒስትሩ በለጠ ሞላ ባለስልጣናቶች በማሽቃበጥ አዳዲስ ሪከርድ እየሰበሩ ነው። ባሳለፍነው ሰሞን ጌታቸው ረዳ በፊት መንገድ የሚሰራው ሀብት ለመዝረፍ ነው ሲሉ ተደመጡ። ቀጥሎ ደግሞ ትናንትና በለጠ ሞላ ጠቅላይ ሚኒስትሩ ዝሆን ስላሳዩት እያዳነቁ ተከስተዋል። አክሎም ኢትዮጵያ ውስጥ የሚስተዋሉ የተለያዩ ችግሮችን መንግስትን፣ ሀገራዊ ፕሮጀክቶችን ከማቀድ ከማስፈጸም እና ለአገልግሎት ከማብቃት እንዳላስቆሙ ተናግረዋል። እነዚህ በሀገር ውስጥ የሚስተዋሉ ችግሮች በሌላ የአፍሪካ ሀገር ቢከሰቱ ኖሮ ከልማት ስራ ሊያስተጓጉሉ የሚችሉ ቢሆንም ነገር ግን መንግስት ችግሮች ሳይወስኑት ለሀገር የሚጠቅሙ ፕሮጀክቶችን በማቀድና በማስፈፀም ያለው አቅም የሚደነቅ መሆኑንም አንስተዋል። ጠቅላይ ሚኒስትሩ ወደ ኃላፊነት ከመጡ በኋላ ባደረጉት አጠቃላይ የፕሮጀክት ግምገማ እንደ እዳሴ ግድብ በራስ አቅም መፈጸም ይቻላል በሚል ተነሳሽነትና ቀጥተኛ አመራር አሁን ለሚገኝበት ደረጃ መብቃቱንም አብራርተዋል። እነዚህ ፕሮጀክቶች ተጠናቀው ሲያልቁ ኢትዮጵያኖች እንዲሁም ሌሎች ማናቸውም ሰው ልጆች ወደዚህ መጥተው አካባቢውን ማድነቅ የሚችሉበት እድል ሲከፈት ያኔ ብዙ ሰው ያየዋል። ዝሆን አይተናል። እንግዲህ ከአሁን በፊት እኔ ዝሆን ያየሁት በአካል ከኢትዮጵያ ውጭ ነበር። አሁን ላይ ኢትዮጵያ ውስጥ መጓዝ ስንችል፣ መንቀሳቀስ ስንችል ዝሆን ማየት እንች ደስ ብሎኛል። ክቡራትና ክቡራን የወሬ ፕላስ ቤተሰቦች ሁለቱን ሀገራዊ ወሬዎች ስለሰማችሁን ምስጋናችን ከልብ ነው። ወዳጅነታችን እንዲጠነክር የቻናላችን አዲስ ቤተሰብ ከሆናችሁ ሰብስክራይብ፣ ሼር እና ላይክ በማድረግ አጋርነታችን ይጠንክር። እናመሰግናለን።